ሰትየውና በሴቷ ጥበብ በኩል የቀረቡት ንግግሮች በአንድነት የመጽሐፉን ጠንካራ ሀሳብ ያቀርባሉ። መልካም ምክር እያነበቡ ብቻ ሳይሆን እግዚአብሔር በቀደሙት ትውልዶች በኩል ያቀረበውን የጥበብ ግብዣ እያነበቡ ነው። በቀጣዩ የመጽሐፉ ክፍል ከምዕራፍ አስር እስከ ሀያ ዘጠኝ በመቶዎች የሚቆጠሩ ጥንታዊ ምሳሌዎችን እናገኛለን። በሁሉም የህይወት ክፍል ላይ ተግባራዊ ሊደረጉ የሚችሉ ፈሪሃ እግዚአብሔርን ማዕከል ያደረጉ ጥበቦች ይቀርባሉ። ቤተሰብ፣ ስራ ጎረቤት ጓደኝነት ወሲብ ጋብቻ ገንዘብ ቁጣ ይክርታ አልኮል እዳ ሁሉም ነገር እነዚህ ሁሉ በምሳሌ አንድ እስከ ዘጠኝ ባለው የሞራል እሴት ማጥለያ ተጣርተው የሚቀርቡ ናቸው እነዚህ ምሳሌዎች በጣም አጭር ሲሆኑ በቃል ለመያዝ ይመቻሉ በእውነቱ ይህ የመጽሐፍ ክፍል ለአመታት ደጋግመው የሚያነቡትና የሚያጣቅሱት ነው ምሳሌዎቹን እንዴት ማንበብ እንደሚቻል በመማር አንዳንድ አስፈላጊ ጉዳዮችን ያነሳል። በመጀመሪያ ደረጃ ምሳሌዎች በባህሪያቸው የመሆን ወይም ያለመሆን እድል ያላቸው ነገሮች ናቸው። ጌታን የሚፈሩ ከሆነና ጥበብ የተሞላባቸውን ጥሩ ምርጫዎች የሚያደርጉ ከሆነ ነገሮች መልካም ሊሆኑሎ ይችላሉ። ጌታን የማይፈሩ ከሆነ እና ሞኝ ከሆኑ ሕይወቱ በጥሩ ሁኔታ ላይ ሄድ ይችላል። ይህ ብዙ ጊዜ እውነት ነው። ሁልጊዜ ግን እንደዚያ ይሆናል ማለት አይደለም። ይህም ወደ ቀጣዩ ነጥብ ያምራል። ምሳሌዎች ተስፋዎች አይደሉም፣ የስኬት ቀመሮች አይደሉም። ለምሳሌ አንዳንድ ምሳሌዎች እግዚአብሔርን መፍራት ዕድሜን ያረዝማል፣ የሀጠ ዘመን ግን ታጥራለች። ወይም ልጅን የሚሄድበትን መንገድ አስተምረው በሚሸመግልበት ጊዜ ከዚያ ፈቀቅ አይልም። ልክ ነው። እግዚአብሔርን መፍራትና የሞራል ሰው መሆን ወደ ተሻለና ረጅም ወደሆነ ህይወት ሊመራ ይችላል። ልጆችን በተረጋጋ አፍቃሪ በሆነ ቤት ውስጥ ማሳደግ ለመልካም ነገር ያዘጋጃቸዋል፣ ዋስትና ግን አይኖርም። በዓለማችን ውስጥ ብዙ ነገሮች ወዳልተፈለገ አቅጣጫ ይሄዳሉ፣ እንዲሁም አብዛኛውን ጊዜ የሚሆነው ይህ ነው። በመጨረሻም ምሳሌዎች መባህሪያቸው አጠቃላይ በሆነ ህግ ላይ ያተኩራሉ እንጂ ብዙና የተለያዩ በሆኑ ነገሮች ላይ ያተኩሩ። የጥበብ መጽሐፍት እነዚህን ጉዳዮች የማያውቁ አይደሉም። ልዩ የሆኑ ጉዳዮችን የሚዳስሱት ሌሎቹ የጥበብ መጽሐፍት እዮብና መክብብ ናቸው። እንግዲህ እነዚህ በአንድነት ተደምረው ህይወት በቀመሮች ለመምራት ውስብስብ መሆኗን እንድንገነዘብ ያደርጉናል። ለዚህም ነው ትልቁን ምስል ለማግኘት ሁሉም የጥበብ መጽሐፍት የሚያስፈልጉን። ይህ ሁሉ ወደ መጽሐፉ የመጨረሻ ክፍል ይመራል። ሁለት ትልልቅ የግጥም ስብስቦች። በመጀመሪያ የራሱን ድንቁርናና ሞኝነት በሚያውቅ እንዲሁም የእግዚአብሔርን ጥበብ እንደሚያስፈልገው በሚያምን አጉር በተባለ ሰው ግጥሞች ይጀምራል። ከዚያም አጉር መለኮታዊ ጥበብ በቅዱሳት መጽሐፍት ውስጥ እንደተሰጠው አወቀ። ይህም እንዴት በጥሩ ሁኔታ መኖር እንዳለበት ያስተምረዋል። አጉርም በቅዱሳት መጽሐፍት የእግዚአብሔርን ጥበብ ለመስማት ሁል ጊዜ ክፍት እንደሆነ ሰው የምሳሌ መጽሐፍን አንባቢ ሆኖ በፊታችን ተቀምጧል። የመጨረሻዎቹ ግጥሞች ልሙኤል ከተባለ ሰው ጋር የተገናኙ ናቸው። እስራኤላዊ ያልሆነ ንጉሥ ሲሆን ከእናቱ የተቀበለውን ጥበብ ያስተላልፋል። ጥበበኛና ፍትሐዊ መሪ የመሆን መመሪያ ነው። ከዚያ የመጨረሻው ግጥም በዕብራይስጥ የፊደል ገበታ ድርድር የሚጀምሩ ግጥሞች ሲሆኑ ግጥሞቹ በሙሉ መልካም ጠባይ ስላላት ሴት የሚያወሩ ናቸው። በምሳሌ ጥበብ የምትኖር ሴትን ያመለክታል። እሷም የእግዚአብሔርን ጥበብ ወስዳ በዕለት ተዕለት ህይወቷ ማለትም በስራ ቦታዋ ወይም በቤቷ ውስጥ ወይም በቤተሰቦቿ መካከል እንዲሁም ባለችበት ማህበረሰብ ውስጥ ተግባራዊ በማድረግ ጥበቡን የምትተረጉም ሰው ምሳሌ ሆና አቀርባለች። መጽሐፉ የጀመረው አባት ለልጁ በሴት ስለተመሰለችው ጥበብ በመንገር ሲሆን አሁን በመጽሐፉ መዝጊያ ላይ አንዲት እናት ለልጇ በጥበብ ስለምትኖር ሴት በመንገር ነው። የምሳሌ መጽሐፍ በእያንዳንዱ የህይወት ወቅት ለእያንዳንዱ ሰው እንዲሆን ሆኖ የተዘጋጀ ነው። በእግዚአብሔር መልካም ዓለም ውስጥ በጥበብና በጥሩ አኗኗር ስለመኖር መመሪያ የሚሰጥ ነው። የምሳሌ መጽሐፍ የሚናገረው ይህን ነው እዚህ